ወንድ ጓደኛ ጅንጅና እኔ ጅንጅና ሰላም ሰላም ጤና ይስጥልኝ። ወደ ኪዶ አበሻዊ ቻናል ተመልካችና ቤተሰቦች እንደምናላችሁልኝ ሁላችሁንም በያላችሁበት ሰላምታ የደሳችሁ እያልኩኝ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ዩትዩብ ቻናል አዲስ እንግዳ ከሆናችሁ ወይንም ድንገት እግር ጥሏችሁ ከሆነ የመጣችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁኝ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ ይዤላቸው የመጣሁት ቪዲዮ ያው ሶሻል ሚዲያው በሙሉ እያወራ ያለው ስለ ዴዚ እንዲሁም ስለ ዴዚ ፍቅረኛ እንዲሁም ደግሞ ስለ ዴዚ እናት ነው። ያው እኛ ዝም ብለን ከመሬት ተነስተን አይደለም የሚያወራ ነው። እንግዲህ እናትና ልጅ ሚዲያ ላይ ወጥተው ሰጣ ገባ ውስጥ ገብተው በጣም በሚያሳፍር ሁኔታ አይተናል። እንዲሁም ደግሞ እናት ልጄ ታይ እንደዚህ አይነት ነገር ጥሩ አይደለም። እናት ልክም ትሁን አትሁን ልጇን ግን በጓዳዋ የተቆጣችውን ነገር ልጅ ሪከርድ አድርጋ ሶሻል ሚዲያ ላይ ለቀዋ አይተናል። እንግዲህ ያየናቸውን ነገሮች በሙሉ ለዚህም ለዚያም ሳናዳላ እኛስ እንዴት ነው ያደግነው እውነት የዴዚ እናት ናት ትክክል ናት ወይ ወይም ደግሞ ዴዚ ትክክል ናት ወይ ወይም ደግሞ ፍቅረኛዋ ትክክል ነው ወይ የሚለውን የራሳችንን ሀሳባችንን አስተያየታችንን ይሰጣል ማለት ነው እንግዲህ ዴዚ ያው ውጭ ሀገር ብትወለድም በግማሽ በአባቷ የውጭ ዜጋ ብትሆንም በእናቷ ሀበሻ ናት። ከዛ ባለፈ ደግሞ ዴዚ በጣም ሀበሻነቷን የምትወድ ኢትዮጵያዊነቷን በጣም አጥብቃ የምትፈልግ፣ በቃ ስለ ኢትዮጵያ በሰፊው የምታወራ፣ እንዲሁም ደግሞ ከዛ ባለፈ ደግሞ ጅንጀና አልፈልግም ወይም ደግሞ የፍቅር ግንኙነት ውስጥ መግባት የማትፈልግ ሴት ልጅ ፖለቲካ ውስጥ በፍጹም መግባት የማትፈልግ ልጅ በጣም ጠንቃቃ ናት። ፖለቲካ ውስጥ ላለመግባት የማታደርገው ጥረት የለም። በጣም ፖለቲካን ትፈራለች። እንዲሁም ደግሞ ወንድ ጓደኛ ችንጨና፣ እኔ ችንጨና አልፈልግም የሚሉ ንግግሮቿ በደንብ እናውቃታለን። ነገር ግን አንዳንዴ የጠሉት ይወርሳል እንደሚባለው ዴዚ አሁን በሕይወቷ ውስጥ የመጣባት ነገር ፖለቲካና ችንጨና መጣባት ማለት ነው። የምጠሉት ነገር በጣም እንደሚከተላችሁ ያወኩት ግን እኔ በዴዚ ነው። ዴዚ በጣም ፖለቲካን አጥብቃ ትጠላለች። በጣም ትጠነቀቃለች፣ በጣም ነው የምትጠነቀቀው። እንዲሁም ደግሞ ጅንጃን አልፈልግም በሚል ንግግሯ በደንብ አድርገን ብዙዎቻችን እናውቃታለን። ዴዚ ያው የመጣችበት መንገድ ለየት ያለ ነበረ። ስለዚህ በሁሉም ሰው ልብ ውስጥና አይን ውስጥ ቶሎ እንድትገባ ቶሎ ተቀባይነት እንድታገኝ አድርጓታል። አማርኛ አለመቻሏ አማርኛ ለማውራት የምታደርገው ጥረት ቃላቶቿ አፏ የምትስትናገር ያለው ይሄ የንግግሯ ጣም ያ ያ ነገር እኛ ውስጥ በደንብ ልባችን ውስጥ እንዲቀርና ሁሉም ሰው ደግሞ በንጹህ ልብ እንዲወዳት ያደረገ አቀባበል ነበር። ተቀበልናት እና በዚህ ደረጃ ደግሞ ዴዚ ከእናቷ ጋር ሰጣ ገባ ገብታ ስናይ ደግሞ በጣም ነው የደነገጥ ነው። አብዛኞቻችሁ መቼም እርግጠኛ ነኝ እንደኔ ልጅ ያና ሳምሪን አስታውሳችኋል። ምንም ጥርጥር ጥያቄ የለውም። ዛሬ የዴዚን እና የእናት ወንድም የፍቅረኛዋን ቪዲዮ ሲያይ ጅጂክ ያናሳምብሪን የማያስታውስ ያለ አይመስለኝም እና እውነት ለመናገር በጣም ደንግጫለሁኝ። ምክንያቱም እንደዚህ አልጠብቅም ነበር። የዴዚን እናት ያው ሚዲያ ላይ ብዙም ስለማናውቃት ከስንት አንዳንዴ ከልጇ ጋር ቪዲዮ እንዲህ ትገባለች፣ አንዳንዴ ላይቭ እንጂ ጮክ እንኳን ብላ ስትናገር ሰምተናት አናውቅም። እንደዚህ አንገቷን ፍት ያደረገች ሴት ናት እናትየውና፣ በዚህ ደረጃ ከልጇ ጋር እንደዚህ ሰጣ ገባ ስትገባ ሳይ ነው ያልኩኝ። በቃ ማለት በጣም ነው የደነገጥኩት። ምንድን ነው መሰላችሁ ዴዚ የውጭ ዜጋ ናት፣ በግማሽ በአባቷ የውጭ ዜጋ ናት፣ በእናቷ ሀበሻ ናት። አሁን እዚህ ጋር የተረዳውት ነገር ዴዚ በጣም ነጭ ወረቀት ናት። በጣም ንጹህ ንጹህ ልብ ነው ያላት እና ምናልባት ከእናቷ ጋር ቤቷ ውስጥ ያለ መግባባት ነገሮች ይኖራሉ የሆኑ በብቻ ሁለቱን የሚያጋጫቸው ነገሮች ሊኖሩ ይችላሉ እና ዴዚ ያላወቀችው ነገር ለሀበሻ ምስጢር ከተነገረ አውጥቶ ነው የሚዘራው እና እሱን ነው ዴዚ ያልገባት ነገር እና ሀበሻ ደግሞ አንድ ከያዘ በተለይ ታዋቂ ሰው ከሆናችሁ እያነፈነፈ ክፉ ክፉ ነገራችሁን ነው የሚያወጣው እና ያልገባት ነገር እሱ ነው ዴዚ ሶሻል ሚዲያ ላይ ስታወጣው ነገሮች በቀላሉ በውይይት የሚፈቱ መስለዋት ሊሆን ይችላል ብዬ ነው ማስበው እንጂ እናቷን ለማሳጣት አስባ የለቀቀችው ነገር ያለ አይመስለኝም እና ሁሉም ቦታ ላይ ነገሮች በዙ ማለት ነው እና በጣም በሚያስጠላ ሁኔታ ለውጭ ዜጋ ልጅ ወይም ደግሞ ውጭ ላደገ ልጅ ኖርማል ሊሆን ይችላል። እናት የተቆጣችውን የመከረችው ነገር አውጥቶ ወይም ደግሞ እንደዚህ ማውራት ኖርማል ሊሆን ይችላል። ምክንያቱም ያው እንደዚህ ነውር ምናምን የሚለው ነገር ላይ ብዙ ትኩረት አያደርጉም። ለእኛ ላበሻ ግን እናት ልጇን ዴዚዬ፣ ያላወቅሽው ነገር አይደለም፣ ይሄ ሰው አይሆንሽም፣ ከዚህ ሰውዬ ጋር መቀጠል አትችይም፣ አይደለም። ይኸውልሽ፣ አሁን በእርግጥ እኛ አልደረስንበትም፣ እኔ አልታጠንኩም፣ ግን ሀበሻ፣ አንቺ ደግሞ ሀበሻ አደለሽ፣ ኢትዮጵያዊነትሽን ተወጂ የለ። ኢትዮጵያዊ ልጅ ሁነሽ ስታጠፊ አይደለም ከወንድ ጋር እንደዚህ ግንኙነት መስረተሽ እናትሽን እንደዚህ አረገችኝ እንደዚያ አደረገችኝ ማለት ይቅርና፣ ለምን አባሽ ከወንድ ጋር ቆምሽ ለምን አባሽ ጎረምሳ መጥቶ ሰፈር ያስጠራሻል ተብሎ በበርበሬ የሚታጠን ሀበሻ ልጅ አለ። እናትሽ ሀበሻ ናት። ሀበሻነቱ አለቀቃትም። ሀበሾች ደግሞ የትም ብንሄድ ባህላችን፣ ይሄ ያደግንበት ነገራችን አይለቀንም እና ደዚህ ይ ያልገባሽ ነገር ያ ነው። አንቺ እናቴ ለምን ተቃወመችኝ ነው ያልሽው። እናትሽ ለምን ተቃወመችኝ ብለሽ በዚህ ደረጃ እንደዚህ ጥግ የሆነ ነገር ለምን ስለ እናትሽ እናትሽ የመከረችሽን የተቆጣችሽን ነገር አውጥተሽ ሶሻል ሚዲያ ላይ ማውጣትሽ በጣም ነውር ነው። ልጅ በእናቷ በድሮ ጊዜ በበርበሬም ትታጠናለች አይደለም መቆጣት የቀንና ተቆጣችን ብለሽ አንቺ ግን ሶሻል ሚዲያ ላይ የተናገረችን ነገር ሪካርድ አድርገች በጣም በሚያስጠላ ሁኔታ ነው፣ ፖለቲካ ያለው ነገር ነው ትሽ የለቀቅሽው እና በጣም የሚያስጠላ የሚያሳፍር ነገር ነው። ስለ እናትሽ ብዙ ነገር እኔ አሁን የተረዳሁት ነገር የዴዚ ፍቅረኛ ስለ እናቷ በጣም ዲስሪስፔክት የሆነ ንግግር ሲናገር ሰምቸዋለሁኝ። ምክንያቱ ግን ዴዚ ናት። እኔ ዴዚ ነው ጥፋተኛ አድርጌ የማየው እዚህ ጋር። ምክንያቱም እሷ ስለ እናቷ ክፉ ደጉምባት ነግረው፣ ይሄ ልጅ ወጥቶ በዚህ ደረጃ እናቷን አይናገራትም። እንዲሁም ደግሞ ሌሎች አሉ አጃቢዎች፣ በጣም የሚያስጠላ በእናት ከእናትሽን ያውቅልሻለው። በፍጹም በፍጹም በፍጹም አይባልም ለልጇ ከእናቷ አይደለም ይቅርና በሶሻል ሚዲያ የምታውቋድ ሰዎች ለልጅ ከእናት አባትም አያውቅም። እኔ እውነቱን ልንገራችሁ እኔ ልጄ የእኔን ያህል አባቱ አይረዳውም። አባቱ ኦፍኮርስ በጣም ነው የሚወደው፣ ግን ትንሽ ልጅ ነው ያለኝ። እኔ አሁን በዴዚ አይነት አይን እያየውኝ አይደለም ማወራችሁ። ትንሽ ልጅ ነው ነገር ግን እኔ የምረዳውን ያህል አባቱ እንኳን አይረዳውም። አይደለም በሶሻል ሚዲያ የምታውቋት ሰዎች ይቅርና ከእናት ሽኛ እንበልጣለን እያላችሁ ነው። ከእናት ሽኛ እናውቅልሻለን። እናቷ ሀያ ዓመት ሙሉ ዋጋ ከፍላ መልኳን አጣ። እቺ ሴት አላገባችም፣ እሷን ለማሳደግ ነው ያላገባውት ብላለች። ምንም ትሁን እናቷ፣ ለምን ሰካራም አትሆንም? ለምን መንገድ ላይ እየሰከረች አትወድቅ? ለእሷ ግን እናቷ ምንም ምናምን ዋጋ ትከፍልላታለች። ዋጋ ከፍላ ምን ያሳደገቻት? ደዚህ ተጎሳቁላ ያደገች ልጅ አለች። እናንተ ግን ምግብ ተከልክላለች እስከ ማለት ደርሳችኋል። ይሄ መልክ ምግብ የተከለከለ መልክ ነው? በአሜሪካን ሀገር እንዴት ነው ልጅ ምግብ ተከልክሎ ያለ ፍቃዱ ታግቶ የሚኖረው? ለዛው ምችል ልጅ እኮ እንግሊዝኛ ትችላለች። የፈለገችውን ነገር ለፖሊስ ማመልከት፣ ለፖሊስ ደውላ መናገር የምትችል ልጅ ናት። እንዴት ነው? አባቷ አለ በህይወት አለ። የውጭ ዜጋ ነው አባቷ በህይወት አለ። እንዴት ነው በዛ ደረጃ እናቷ ልጅቷን ትበድላታለች፣ ምግብ እስከ መከልከል ታደርሳለች ብላችሁ የምትናገሩት አፋችሁ ሞልታችሁ? ወልዳችኋል፣ ግን የልጅን ማለት ወልዳችሁ አይታችሁታል። እኔ አሁን እዚህ ጋር እናትየው ኦፍኮርስ፣ እናትየው ሙሉ በሙሉ ትክክል እናት ያልኩኝ አይደለም፣ ግን እናትየው ያለችው ትማር ነው ትምህርቷን ትጨርስ ነው በምን እርግጠኛ ሆና ነው አሁን ዴዚ በጣም ፍቅር ውስጥ ስለሆነች ምንም ነገር አሰማም? ምንም ነገር እየተረዳውት ያለውት ነገር ዴዚ በጣም ኃይለኛ ፍቅር ውስጥ ነው ያለችው ስለማንም ማንም ስለምንም ማወቅም መስማትም ማሰብም አትፈልግም ተማሪ ነው እና ተማሪ ነው ትልቅ ደረጃ ትረሺ ትምህርትሽን ጨርሽ ምንድነው ጥድፊያው ጥድፊያው ነው ያልገባኝ ያድገባኝ ዴዚ፣ ለምንድነው የተጣደፍሽው ወደ ፍቅረኛ ሽም ለመሄድ ከፍቅረኛ ሽም ጋር ለመገናኘት፣ ለምንድነው እንዲ እንዲጥድፍ ያደረገሽ ነገር ምንድነው? ነው ጉዱ? ምንድነው ያጣደፈሽ? እኔ እናት፣ ገና ልጅ ነሽ እኮ ሀያ ዓመት ሞላሽና በቃ አንቺ ኢትዮጵያን ትወጃለሽ በጣም ስለ ኢትዮጵያ በደንብ ነው የምትከታተዪው ግን ስለ ኢትዮጵያ በደንብ የገባሽ አልመሰለኝም ኢትዮጵያ ውስጥ እኮ አንቺ አሁን ሀያ ዓመት ስለሞላሽ እንደፈለግኩ መሆን እችላለሁ እያልሽ ነው ያለሽው ኢትዮጵያ ውስጥ ይገርምሻል ሀያ ዓመት አይደለም አርባ ዓመት ቢሞላሽ አግብተሽ ቤት ጥለሽ ካልወጣሽ ከእናትና ከአባሽ ቁጥጥር አትወጫትም አትወጫትም በፍጹም አሁን አንቺ በተቻለሽ መጠን ተምረሽ ራስሽን ችለሽ ከዛ በኋላ እናትሽን እንኳን ብትናገረት ያምርብሻል። አንቺ ገና ልጅ ነሽ፣ በጣም ትንሽ ልጅ ነሽ። በዛ ላይ ያላባት ያሳደገችሽን እናትሽን በዚህ ደረጃ ትላንት ላወቅሽ ወንድ ብለሽ እናትሽን ማዋረድ በጣም ኖር ነው። ዴዚን በነገራችን ላይ ስትመጣ የነበራት መልክም ሆነ ጸባይ ብዙ ነገሯ ተቀይሯል። አሁን ከቅርብ ጊዜ ወዲህ እውነት ለመናገር ማለት ነው በጣም ተቀይራለች። መልኳኑ ላይ አሁን ቪዲዮ የምታዩት የበፊት መልኳን በጣም ነበር የምታምረው። ምን እንዲሆን አላቅም የሆነ ግን የሆነ የሚደብር አይነት ሙድ ውስጥ ያለች ይመስለኛል። ምናልባት ኦፍኮርስ እናቷም ጋር ችግር ያለ ይመስለኛል። ችግር አለ በትክክልም። ግን የፈለገ ችግር ቢኖር በእናትና በልጅ መካከል እየገባችሁ ችግሩን አታባብሱት። በእናታችሁ በቃ እናት እና ልጅ መካከል መቃቃርን ቂም አታስቀምጡባቸው። የፈለገ ቢሆን እናቷን የእናቷን ክፉ እንደዚህም ብትሆን አትፈልግም። አሁን ላይ አዲስ ፍቅር ስለሆነች አዲስ የሆነ ነገር በቃ ማለት ስላለ ያ ነገር ስላለ ሊመስላችሁ ይችላል፣ የምትደግፋችሁ ሀሳባችሁን እናቷን ስትናገሩላት ደስ የሚላት ሊመስላችሁ ይችላል እንጂ በፍጹም የእናቷን ክፉ እናቷ በሰዎች ዚ ዘንድ ስትዋረድ መስማት አትፈልግም። ያንን ማወቅ አለባቸው። ልክ እንደዛው ደግሞ ዴዚም ደግሞ እናትዮም ደግሞ ልጇ ክፉ ነገር እንድደርስባት ያልሆነ ህይወት ውስጥ ገብታ ነገር ስታለቅስ ማየት እናት አትፈልግም። የፈለገች አይነት እናት ብትሆን ለልጇ የተሻለ ህይወት እሷ ካለፈችበት ህይወት የተሻለ ነገር እንዲገጥማት ነው እንጂ ልጇ እንድትጎዳ የምትፈልግ እናት የልጇን ክፉ የምትፈልግ ልጇ እንድትጎዳ ልጇ እንድትዋረድ የምትፈልግ እናት የለችም። አሁን ዴዚ ገና ልጅ ናት። በጣም ብዙ ነገር አልገባትም። ምክንያቱም ደግሞ በቃ አላወቀችም። ስለ ኢትዮጵያ ይሄ የሀበሻን ባህሪ አልገባትም። የሀበሻ ባህሪ ስላልተረዳች ነው እንጂ የእናቷን ገመና አውጥታ አትለቅም ነበር። ያው የውጭ ዜጋ ስለሆነች ውጭ ስላደገች ምናምን ይሄ ነገር ስታወጣው የሆነ ችግሮቹ የሚፈቱ በንግግር በውይይት የሚፈቱ ወይም ደግሞ እናቷ ሰዎች ተቆጥተዋት እናቷ የሚያሳምኑላት ስለመሰላት ነው እንጂ የእናቷን ሪከርድ የእናቷን ገመና አውጥታ አትናገርም ነበረ። እሱ አልመሰላትም። እኛ ሀበሾች በጣም ክፉዎች እንደሆንን አልገባትም። እውነት ነው የምላችሁ፣ ነገር እያባባስን ከዚህ ወደዚያ እያወሰድን እየሰነጣጠቅን የእኛን ሚዲያ ከፍ ዝቅ ለማድረግ የእኛን ገቢ ከፍ ዝቅ ለማድረግ እንጂ እውነት ለዴዚ ወይም ደግሞ ለእናቱ አስቦ እንት የሚል ሰው የለም። ገባችሁ? ስለዚህ አሁን ዴዚ ስላልገባት ነው እንጂ እናቷን በዚህ ደረጃ ማሳጣቱን ፈልገው እኔ አይመስለኝም። እና እባካችሁ ሀበሻው ናችሁ በደንብ እንግሊዘኛ ማውራት የምትችሉ ሰዎች ለዴዚ በትክክል ስለ ሀበሻ ባህሪ በደንብ አስረዷል። ስለ ምግቡ፣ ስለ ዶሮ ወጡ ብቻ ሳይሆን ሀበሻ ሀበሻ ያው ወሬ እንደምንወድ እንደዚህ ነገሮች እንደዚህ እንደምናባበስ ማወቅ አለባት። ስለ እናቷ እንደዚህ አይነት ነገሮች ሚዲያ ላይ በፍጹም ማውጣት እንደሌለባት እባካችሁ ንገሯት በቃ ምንም እናቷ ክፉም ትሁን ምንም ትሁን እናቷ ግን ለሀያ ዓመት ዋጋ ከፍላ ጊዜዋን ሰጥታ መልኳን ውበቷን ሁሉን ነገሯን ጥላ አሳድጋታለች። እናት በሀበሻ ባህሪ እናትን ገመና አውጥቶ ለሚዲያ ማቅረብ ነውር መሆኑንም በደንብ አድርጋችሁ ንገሯት። እንግሊዝኛ የምትችሉ ሰዎች በደንብ አስረዷት። ይሄ በጣም ነውር ነው። እናትን አሳልፈው ለባል ቤተሰብ፣ ለባል ወይም ደግሞ ለፍቅረኛ አይሰጥም። ይሄ ብልግናም ነው። ምናልባት እሷ አታውቅም። እኔ እንደዛ ነው የተረዳሁት። እና ዴዚዬ፣ እባክሽን እናትሽን አክብሪ። ምንም ትበልሽ እናትሽ ለምን የፈለገችው አትሆንም፣ እናት እናት ናት። ለወንድ ትላንት ላወቅሽ ወንድ ስለ እናትሽ በፍጹም ክፉም ደጉም አትናገሪ። እኔ ስለ ዴዚ ፍቅረኛ ብዙ ማለት አልፈልግም፣ ግን የዴዚ ፍቅረኛ ፍቅረኛ የምትወዳት ከሆነ ማጣት የማትፈልግ ከሆነ ከፋኒ ተማር። ፋኒ ማለት በዚህ ምድር ላይ ያልተሰደበው፣ ያልተነገረው፣ ያልተባለው ነገር አልነበረም። የቅጠል ሻጭ ልጅ፣ የጠንቋይ ልጅ አረ ምን ያልተባለው ነገር አለ? ይሄን ሁላ ተብሎ ፋኒ እስካሁኗ ደቂቃ ድረስ ለጂጂ ሳምሪን አፍንጂ መልስ የሰጠችው ፋኒ አንዲትም ክፉ ነገር ሲናገር አይደለም፣ መጥፎ አክት እንኳን ሲያሳይ አላየንም። ያ ማረጉ ግን ዛሬ ለዚህ ወግ ማዕረግ አብቅቶት የሁለት ልጆች ወልዶ በክብር ጂጂ ጩኸቷን ብትጮህም ብታብድም እሱ ግን ትዳሩን ይዞ የሚወዳትን ልጅ ይዞ እስከዛሬ አብሮ እየኖሩ ነው ማለት ነው። እና ፍቅረኛን የምትወዳት ከሆነ ከእናትና መሀል መካከል ውጣ፣ ውጣ። አንተ አያገባህም። አንተ የምታውቃት ዴዚ ከሀያ ዓመት በኋላ ነው። እናት ግን ሀያ ዓመት ልጇን ታውቃታለች። ስለዚህ ከመካከላቸው ውጣ። ታጋሽ ሁን። በፍጹም ምንም ክፉ ደግም አትናገር። ይህን ነው ማለት የምፈልገው። እንግዲህ ሐሳብ አስተያየታችሁን የእናንተን እምፈልጋለሁኝ። በሌላ ቪዲዮ እስከምንገናኝ ቻው።